ልባችንን በዚክር ነው። በፈተና በነገር በምን ሞልተናል። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች፣ ወይ ያላችሁበት ያለ አዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ዚክር ወበሚር ማለት ነው። ዚክር ምንድነው? እኛስ ዚክር እናደርጋለን እና እናፈጽማለን አንፈጽምም? የሚል ነው ዚክር ልብህን በውስጥ በሚገኝ ዚክር አጥራ። ሁሉንም የተደበቀ ጉድለት አስወግድ። ዚክር እረፍትም የምታገኝበት ምርጥ ጓደኛ ነው። የፍቅር ወይን የሚሰጥ ጽዋ ነው። ዚክር ወርቅን ሰደቃ ከመስጠት ይበልጣል። ከትዕግስትና ምርኮኞችን ከማለቃቅ ይበልጣል። ዚክር ዘላለማዊ ጀነት ነው። በውስጡ ልትኖር ትችላለህ። ከሚያዘናጉ ስብሳቢዎች ራቅ ትችላለህ። ከሚያዘናጉ ስብሳቢዎች ራቅ። ዚክር በስሜት ዝገት የያዘ ልብ ያጸዳል። ወደ ሁሉን ቻይ አላህ የሚጠራ ደግሞ አንተ ራስህ ነህ። ዚክር ወደ ውስጥ ወደ ውስጠኛው ራስ የሚፈስ ብርሃን ነው። የኮስሞስ ክፈጣይ የሆነው የእሱ ጉንፋ ወደ አንተ ይመጣል። መሪው ባህሩ ፈጹም የሆነው አዋቂ ሻህ ነው። በአላህ ማስታወስ አማካኝነት እውነትን ይሰጣል። በመንገዱ ላይ ካሉ መሰናክሎች ይጠብቃል ይጠብቃል። ማን ይሄ ዚክር። በመንገዱ ላይ ካሉ መሰናክሎች ይጠብቃል። የስሜት ወታደሮችን የሚያስቸግርህን ራስን ያሸንፋል። ፈላጊዎች ሁሉ ወደ አላህ ይጠራል። ወደ መሪውና ወደ ጌታ ፊት ከፍ ያደርጋል። በዚህ ዓለም ውስጥ አብዛሀኛው በድካም ስትኖር ነው። ከሱም በኋላ ባለው ሕይወት ውስጥ እርዳታ ታገኛለህ። ወንድም ሆይ በፍቅር ውስጥ ያለው ዓላማ እውነተኛ የሆነ አላህ እንጂ ለጎሺ አላህ እንጂ ለራስ ፍላጎት ያልሆነ ጓደኛ ያደርገሃል። እውነት ነው ወንድሜ ሆይ በፍቅር ውስጥ ያለው ዓላማው እውነተኛ የሆነ ለአላህ እንጂ ለራስ ፍላጎት ያልሆነ ጓደኛ ያደርገሃል። የዚህ ዓለም ውበቶች ሲያልፉ ጣፋጮች ናቸው፣ ነገር ግን ከዘመዶችህና ከአሰሪ ጥፋት ለሚበልጡ ሰዎች ማያያዝ ያሳዩት አያሳስትህም ከድንቃን ጋር ተቀምጠህ ጓደኝነታቸውን ፈልግ እነሱን ካላገኘህ የአላህ ዚክር ይበቃሃል አላህ ፈሪዎች ጋር ስትቀመጥ ይጠቅመሃል ክፉ ጓደኛ ግን ይጎዳሃል በስነ ምግባር መንገድ ላይ ቁም ቁም ነገር ግን ግዴታዎችን አትዘንጋ። መብቶችን በፍጥነት ወደ ባለቤቶቻቸው መልስ። እኩል ቢሆንም ከአንተ በላይ ያሉትን፣ ከአንተ በታች ያሉትን፣ እኩል የሆኑትን መብቶች እወቅ። ሁሉንም በረከቶች የሚያመጣው ታዛዥነት ስለሆነ ሁሉን ቻይ የሆነው ታዛዝ በኃጢአትን ታገስ። በዚህ ዓለም ጌጣጌጦች አትታለል። እነሱ የፈተናዎች ክፍል ናቸው። ራስን ሰይጣን ተቃውም። እነሱ ካንተ ጋር ለዘመናት ሴራ የሰሩ በጣም ጠላቶች ናቸው። የራስህን ፍላጎት ተጠንቀቅ፣ ክፉ ታዘናለች። እንዲሁም ወደ ስህተት ሊመራ ከሚፈልገው ሰይጣን ተጠንቀቅ። ቀኖች ሲያጠሩ በመጠኑ ነው ኑር። ብዙ ሀብት ወደ ትዕበት ሊመራ እንደሚችል ወቅ። መቋቋት የማያልቅ ሀብት ነው። በዚህ ሀብት ላይ ተመካ። ከድህነት በኋላ ያበለጽግሃል። ከማንም ላይ አትቆጣ ወይም ማንንም አትበድል። ለቅርብ ሰዎች ደግነት አሳይ። ከወንድምህ ጋር አትጣላ ወይም አትሙ የቤተሰብን ስም የሚያጠፋ ወሬቶ በማንም ሰው በረከት እንዲያይ ቀና የሰጣቸው አላህ ለአንተ እንዲሰጥ ጠይቅ። ወንድሙን ፈጽሞ አትራቅ ወይም አትተወው። በሶስት ሁኔታዎች ካልሆነ በስተቀር የሚያቆመ ታረቅ። የበጎ ሰዎች ጓደኛ ሆን። እና ታማኝ ከሆኑት ጋር ተቀመጥ። ምስጢር ለሚጠብቅልህ እና በእውነት ለሚናገረው ቅንሁን ታማኝ ሁን። ከጠረጣሪ የጸዳ ሁን። የሚያታልሉት ከእኛ መንገድ አይደሉም። ሰዎች በቸርነት ያዝ። ከአላማሁም ምንዳ እየፈለግክ ምናልባት የዙፋኑ ጌታ ይክስህ ይሆናል። ሰላምን አሳጭ በንግግር ሁሉን ጾም የተፈቅ የተፈቀደውን ምግብ ብላ፣ በቤቶችም ውስጥ ጸልይ። ጌታ ሆይ አንተ ይቅርባይ ነኝ ተገሽ ነህ። በእኔም በባሪያዎች መካከል ያለ ኃጢአተኛ ነኝ። እጣ ፈንታ ጊዜ ከለፈልኝ እንደው የሚያስደስት ምን ስራ የለኝም። ሆኖም በአንተ ላይ ያለኝ ተስፋ መልካም ነው። የባሪያ ይቅርታ ከፈቃደኞች መካከል ተቀበለን በታላቅ በረከት አክብረኝ ከዚያም በፍቅር የጎበኙኝንም እንዲሁ እና በሰላም ጸሎት እንደ ደመና ባለቤት በእኔ ላይ ሲወርዱ ከአንተ ጋር ባወጋሁ ጊዜ እንዲሁም ቤተሰቦችን ጓደኞችን ተከታዮች እንዲህ አሉ ልበል በውስጥ በሚገኝ ዚክር አጥራ ሻብ እንግዲህ ዚክር ለሁላችንም ያለ የምንጠቀምበት ሁላችንም ካፋችን ላይ